ቲና ሽማግሌውን ካሳገትሻቸው እና ካስደበደበሻቸው በኋላ በሕይወት ከዚህ መውጣት ከፈልክ ያለህን ንብረትን ሁሉ ወደ እኔ ስም ታዞርልኝ ያለ ስትል ተደምጣለች ማለት ነው። አባባም በነገሩ በጣም ተገርሞ አባባ ከታገተበት ቲና ሂዳ ነበረ እና ምን ነው ሲያዩ ምንም የገረመ አትመስልም ብላ ስትጠይቃቸው እሳቸውም እንግዲህ ለምን ይገርመኛል? አንቺ እኮ ከዚህም በላይ የምታደርጊ ሰይጣን ቆራጭ ነች። ስለዚህ ምንም አይገርምም ብለዋል ማለት ነው። በሌላ በኩል አጋቹ እንደራደር ሲል ተደምጧል ማለት ነው። ተደራደሩ ብሏል። ከቴና ጋር ከቴና ጋር በፍጹም አልደራደርም፣ ነገር ግን ለአንተ ገንዘብ ልስጠና ልቀቀኝ ብሏል አባባ ማለት ነው። አጋቹም እንግዲህ እኔ በስራ ሰው ሲመጣብኝ ደስ አይለኝም ብዙ አጋቾችን ብዙ አግቻ አውቃለሁ። የስራ ባልደረቦች ተሸውደው ያውቃሉ። ምክንያቱም አውጡን ገንዘብ እንሰጣቸዋለን እያሉ ብዙ ችግር ውስጥ ያስገቧቸው ሰዎች አሉ ይላል ማለት ነው። በሌላ በኩል ዳኒ ከቲና ብዙ ነገሮችን አወጣጥቶ አውቋል ማለት ነው። አባባን እንዳሳገተሻቸው ሸማግሌው አሁን ከእሷ ጋር እንደሆነና ወስዳ እንደምታሳየው ሁሉንም ነገር ለዳኒ ነግረዋለች ማለት ነው። እንግዲህ ዳኒም ለካሌብ ሁሉንም ነገር አሳውቋል ማለት ነው። ለካሌብ ሁሉንም ነገር ነግሮታል። ስለዚህ አብረን እጅ ልጅ ተያይዘን አባባን እንፈልገው እኔም በጣም ተጨንቅ ያለው ሲል መጀመሪያ ካሌብ ዳኒን አላመነውም ነበረ። ምክንያቱም እስከ ዛሬ ካደረጉት አንጻር ብዙ ነገሮችን ብዙ ስህተቶችን ሰርተዋል። ግን ደግሞ ዳኒ አንድ ደስ የሚል ነገር አለው። እሱም ደግሞ የሰው ነብስ ማጥፋት ላይ ደፋር አይደለም። አየህ፣ ይፈራል በጣም ማለት ጨካኝ አይደለም። ልክ እንደ ቲና ማለት ነው። ቲና በጣም ጨካኝ እና አረመኔ ናት። በነገራችን ላይ ማስመሰሏን እንደ ቀጠለች ነው። ቲና ምናለች፣ ካሌብን ምንድን ነው ምን አዲስ ነገር አለ? አባባ እኮ በቃ ጠፍቶ ቀሩ፣ ምን ሆኖ አላባትዬ፣ ምናምን እያለች በጣም ማስመሰሏን የማስመሰል እሷም በቃ ማንም ሰው እንዳይጠረጥራት እየሆነች ነው። በበኩሏ ትውት መን ብላለች። በዚህ እንኳን በአሁኑ እንኳን ቲና እጇ ያለበት አይመስለኝም ብላ ተነግረዋለች፣ ለካሌብ ማለት ነው። ካሌብም ታዲያ እሷ ካልሆነች ማን ሊሆን ይችላል ብሎ ነበረ ማለት ነው። የማስመሰሏ ጥቅ ምናምን እሷ የምታስበው ሌላ ሰው ስለሆነ ያገተው እሷ የምትያዝ አይመስላትም እሷ የምትጠረጠር አይመስላትም ምክንያቱም ታመም ያለው ከቤት አልወጣም በሚል ሰበብ እንግዲህ አጋችሁም ያው ሌላ ሰው ስለሆነ በገንዘብ ስለገዛሹው እኔ ጋር ምንም ነገር አይደርስም ብላ ነው የምታስበው። አንድ የሚታወቅላት ነገር ታመም ያለው ስለዚህ ከቤት አልወጣውም በሚል ነው እንግዲህ። ትውትም ያመነቻት ከቤት አልወጣሽም ታማ አለች። ስለዚህ እሷ በምንም ሁኔታ እንደዚህ ልታደርግ አትችልም ብላ ነበር ያሰበችው። እንግዲህ ዳንኤልም ለማወጣጣት ሞክራ ነበረ። ካሌብን በጣም ተጨንቋል። ከዚህ በኋላ በአባዬ ሕይወት ነው የመጡት ስለዚህ የአባዬ አንድ በክብር ያስቀመጠልኝ ነገር ቢኖር ሽጉጡ ነው ሲል ለቲና ይነግራታል። ቲናም ፈርታ ደንግጣ እዛ ተቢኮ ምናምን ብላ በዚህ ምክንያት ነው ስለዛተባት ቆራጥ እርምጃ እንደሚወስድ ስለገባት ከዚህ በፊት አንገቷን ሲጥ አድርገው ጥሏት ስለነበረ በዛ በፍራቻ ነው እንግዲህ ለዳኒ ሁሉንም ነገር እየነገረችው ማለት ነው። ትሁት ክፍል አርባን ወደ እናንተ ይዤላችሁ መጥቻለሁ። አባባ እንደታግተው እንደነበረ የምናውቀው ነገር ነው። አባባ ከታገቱበት እንግዲህ ተገኝተዋል ማለት ነው። ብቅ ብለዋል ከታገቱበት ቲናም አባባን ከታገተበት ሄዳ ስታመናጭቀው እና ድርድር ስትጠይቀው ይታያል ማለት ነው። አጋቹንም አጋጭልኝ አጋጭልኝ ምንም ነገር መልስ እንዳይሰጠኝ መልስ እንዲሰጠኝ አልፈልግም ስትል አጋቹም እንዲያው የአጋችም ቅዱስ አለው ይመስለኛል አጋችም ስራይናት ነግሪኝ እራብ በማስራብ እና ሰውን በመምታትም እንደዚህ አይነት የተጨማለቀ ስራ አልሰራም፣ ስለዚህ አንቺ ማድረግ ያለብሽን አድርጊ ብሏታል ማለት ነው። በነገራችን ላይ አጋቹ ሌላ ጠቀም ያለ ገንዘብ ይፈልጋል። አባባ ትንሽ ተስፋ ያላቸው ይመስላል። ምክንያቱም አጋቹ ሌላ ገንዘብ እፈልጋለሁ አዘጋጅ ሲላት እንዴ፣ ከፈልኩ አይደል? እንዴ እስከ መግደል እኮ ነው እየከፈልኩ፣ ስትለው ትቀልጃለሽ እንዴ በያ። አሁን ምግቡን አምጭልን፣ ለኔም ለሱም ምግቡን አምጭልን ብሏታል ማለት ነው። ላንተ አመጣ ላለው ለሱ ግን ለምን አመጣለው ስትል፣ ለሱም ታመጫለሽ እኔ ራብ ሰው። በዚህ በዚህ ሁኔታ ሰውን መቅጣት አይመቸኝም ነገር ግን ሸኘው ካልሽኝ አሁኑኑ መሸኘት እችላለሁ ብሏታል ማለት ነው። እሷም እንግዲህ አባቧን አይኗን በጨዋጥባ የካሌብ አባት እያለች ሄዳ ነበረ። በጣም ነው የሚያሳዝነው ለመናገር። የቲና ሴራ የቲና ማስመሰል የማስመሰል ጥግ ነው። ምክንያቱም እነ ከቤት የምታደርጋቸው አክቶች በምን ሰዓት እና በምን ሁኔታ እንደምትወጣ ከቤት አይታወቅም። እየተደበቀች ነው ከቤት የምትወጣው። ከዛ ሲቀጥል ግን ካሌብ እንደዛ ተጨንቆና ተጠቦ እያየሽው በቃ ወተንን ፈልገው ፖሊስ ጣቢያ አመልክት፣ ጓደኞች ጋር ደውል፣ ለምን አመሼ? በቃ በእኔ ምክንያት ነው፣ እኛ ከቤት ስላልወጣን ነው ምናምን የሚል ሰበቦችን ማስመሰል ጥግ ድረስ ሂዳ ተክናዋለች ማለት ነው። እሱም ደግሞ የምታደርገው ማንም ሰው እንዳይጠረጥራት ነው። በበኩሏ ትሁት ነበረ፣ በይበልጥ እንዲሁ የምትጠራጥረው ትሁትም እንግዲህ ወደ ኩሽና ሂዳ ትውቴ እስኪ ዋስ ጭቅኔ ይሄንን ልዋጥ በጣም ተጨንቀናል ተጨንቀሻል አይደል በአባዬ ምክንያት ነው አይደል አሁ በአባዬ ምክንያት ነው ምናምን እንተላለሽ እና በቃ ፈጣሪ አለ ምንም አይሆንም በሰላም ወደ ቤት ይመለሳል አባዬ ወደ በሰላም ወደ ቤት ይመለሳል ስለዚህ አትጨነቂ ትውቴ ብላ ትሄዳለች ማለት ነው እውነቱን ለመናገር ትሁት ይህን ስትላት ምን በቃ ምንም መጠራጠር አልቻለችም። በሙሉ ልብ አምናታለች ማለት ነው። በተመሳሳይ ሁኔታ ካሌብ ሳሎን ቁጭ ብሎ ለመተኛት እየሄደችበት ባለ ሰዓት ምን አዲስ ነገር አለ? ለማን ደወልክ? ምን ይሻለናል? ምን እናድርግ ለምን ዝም ትላለህ? ለምን ፖሊስ ጣቢያ ሄደን አናመለክትም? ለምን ዝም ብለህ ታየዋለህ? እያለች ነው የምትገኘው። እሱ ምን ማድረግ እችላለሁ? መሄድ ያለብኝ ቦታ ላይ ሄድኩኝ። ከዚህ በላይ ምን ማድረግ እችላለሁ? ፖሊስ ጣቢያ ሂዳ ትለዋለች እሱን። በዚህ ሰዓት እንዴት ሄዳለሁ? ገና ከ24 ሰዓት አልሞላም ብሎ ይመልስላታል ማለት ነው። እውነት ለመናገር ታዲያ የቲና ማስመሰል የማስመሰል ጥግ ነው። በዚህ ሁኔታ በየትም ሁኔታ እሷን መጠርጠር አይችሉም ማለት ነው። በሌላ በኩል መጠጥ ሄዳ ቲና መጠጥ ቤት ሄዳ መጠጧን እየጠጣሽ ነው የምትገኘው። መጠጧን እየጠጣሽም ዳኒ እንግዲህ ድል የሆነ ድል የምታከብሬ ነው የሚመስለው ስለዚህ ምንድን ነው ምናምን ብሎ ሲጠይቃት ልትነግረው ፈቃደኛ አልነበረችም። ምክንያቱም እሱ የሆነ ነገር ከነገርኩት ያበላሽብኛል፣ ለስራ እንትን ይሆናል፣ መሰናክል ይሆናል ብላ ስለምታስብ በዛ ላይ ደግሞ በገንዘቡን ወደ እኔ ካዞረልኝ በኋላ ሽማግሌውን አሰናብተዋለሁ ብላ ነው እያሰበች የነበረ። ስለዚህ ገንዘቡ ወጋ ደግሞ ዳኒ እንዲደርስባት አትፈልግም ማለት ነው። ዳኒ እንዲደርስ አትፈልግም፣ ግን ደግሞ ዳኒ በጣም ተጨንቋል። የተጨነቀው ደግሞ ለሽማግሌው አስቦ ሳይሆን ለራሱ አስቦ ነው። የመጀመሪያ ምን ብሏታል ቲና፣ ሽማግሌው ቢጠፋ የሆነ ነገር ቢሆን እኮ የመጀመሪያ ተጠርጣሪዎቹ እኛ ነን ብሏታል። ታዲያ ለምን ብለዋለች እሷ፣ እኔ ከቤት እኳ አልወጣም፣ ታመሚያለሁ። ስለዚህ እምሚን ገና አላገገምኩም፣ አልተሻለኝም። ስለዚህ እንዴት እኔ ልጠረጠር እችላለሁ ብላለች። የፈለገ ነገር ቢሆን የመጀመሪያ ተጠርጣሪዎች እኛ ስለሆነ ለጊዜው ቢሆን ወደ እስር ቤት እንወራወራለን ብሏል ማለት ነው። እንግዲህ በራሱ ምክንያት በጣም ብዙ ተጨንቋል። ትውትም ለማወጣጣት ሞክራ ነበረ ዳኒን፣ ዳኒ የምታውቀው ነገር ካለ ቲናን ማወጣጣት። ስለዚህ እጃችሁ ካለበት እባክ አባዬ በጣም ጥሩ ሰው ነው ስትለው እሱ እኮ ጥሩ ሰው እንደሆነ አውቃለሁ፣ እኔ እኮ መጥፎ ሰው አይደለውም፣ ገንዘብ ወዳለሁ፣ ገንዘብ ወደውም ከ ከኤዱ ጋር አብሮ ለመሆን ስል ነው። ስለዚህ ባባዬ ጉዳይ ግን ምንም እጅ ምንም በምንም ሁኔታ እጅ የለበትም። ግን ደግሞ ካሌብ ሊያምነኝ አልቻለም። እባክሽ ካሌብን አሳምኝው። እጅ ለእጅ ተያይዘን አሁን ብዙ ችግሮች አሉበት፣ ግን ደግሞ እጅ ለእጅ ተያይዘን ማሸነፍ እንችላለን። አባዬ ያለበትን ሁኔታ ማወቅ እንችላለን። ግን እባክሽ አሳመኝልኝ ብሏታል ማለት ነው። እሷ ማምነዋለች። በእርግጥ ዳኒ እንደዚህ አይነት ወንጀሎችን አይሰራም። ምክንያቱም ከዚህ በፊት አባባን ብዙ ነገር ምግብ ስጭ ምግብ እያበላውት ነው ብላ ማስመሰላ፣ በነገራችን ልቤ ፊደም የነበረ ነው ምግብ አበላውት ብላ ፊቱን ስትቀባው እንደገና ደግሞ በተኛበት ሞት እያለች ስታመናጭቀው፣ በቃ ልታንቀው ልታፍነው፣ ብዙ ጊዜ ልታፍነው እያለች ትሁት እየደረሰችባት ዳኒም እያስጣላት ምናምን ነበር እና አባባ ያልገረማቸው ለዚህ ነው ማለት ከዛ ጋር ታግተው ቲና ስንመጣ ምንም ያልገረማቸው ያን ሁሉ ነገር ስላሳለፈ ነው። እሷ ግን በእሷ ቤት አባባ ያን ያስታውሳል ብላ አታስብም። የሚያስታውሱ ምናምን አይመስላትም። እና ለዛ ነው በጣም የተሸወደችው። ለዛ ነው አባባ ያልተገረሙትም በዛ ምክንያት ነው ማለት ነው እና ዳኒም ቲናን ለማወጣጣት እየሞከረ ነው። ቲና እባክሽ እውነቱን ንገሪ እባክሽ ንገሪ፣ ምን የሆነ ነገር አድርገሽው ከሆነ ስልክሽንም ስጭኝ ሲላት፣ ስልኳንም ሰጥተዋለች። ምንም የማውቀው ነገር የለኝም ብለዋለች ማለት ነው። እሱ አምኗታል። በነገራችን ላይ እንደዛ ስትለው አምኗት ነበረ ግን ደግሞ መጠጧን ሄዳ ስትጠጣ መጠራጠር ጀመረ ማለት ነው። የሆነ ድል የምታከብሬ ነው የሚመስለው። ታይ አባዬ ያለበትን ጋቦሾ ነገሪን ብሏታል ማለት ነው። ግን ደግሞ እሷ መናገር አልፈለገችም እሱ ጋር ያስቆማታል ሌላኛው ነገር ደግሞ ከገንዘቡ ሼር ስለሚላት፣ በቃ አሁን ብቻዬን ነው መወጣት ያለብኝ ማንም አያስፈልገኝም ብላለች። በሌላ በኩል ደግሞ አጋችሁ ምን ብሏታል? የእናትሽ ልጅ እንኳን ቢሆን በፍጹም እንዳትናገሪ ብሏት ነበረ። ነገር ግን አሁን ለዳኒ ልትናገር የቻለችበት ምክንያት ምን መሰላችሁ? ካሌብ ተናዶ እና ተበሳጭቶ በአባዬ ዋናው ትልቁ ያስቀመጠልኝ ነገር ቢኖር መሳሪያው ነው፣ በአባዬ የመጣ ህይወት ማንንም አልፈራም፣ እያንዳንዱን እደፈዋለሁ ብሏል ማለት ነው። እሱን ስለፈራሽ እና ስለደነገጣች በሱ ዳኒን ምን ብለዋለች ደረጃ ላይ ካሌብ እኮ ዛተቢን ትለዋለች። እሱን እባክሽ ተይው ብዙ ችግር አለበት። ግን አባዬ ስለ አባዬ የምታውቂው ነገር አለ ስትላት፣ አዎ አባቱን ምቸም ቢሆን አያገኘውም ስትል ተነጥቋት። እንግዲህ ተሰቷ ተታወራለች ማለት ነው። ዳኒም ታውቂያለች ማለት ነው። አንቺ ጋር ነው አባዬ? አዎ ከእኔ ጋር ነው እኮ። እኔ እኮ በጣም መፈልግ ነበረ እኔ ግን እኮ በመጥፋቱ ምንም አልደነገርኩም፣ ፈገግ ሲል ማለት ነው። ፈገግ ሲል ግን እኮ በመጥፋቱ ምንም ደስ ያላ አትመስልም ስትለው፣ እንዴ ደስ ያላለኝማ? ምናልባት እኔ ስላልገደልኩት በእኔ እጅ ስላልሞተ እኔ ስላላደረግኩት እንጂ ያደረገኝን ነገር መቼም አረሳለትም። ስለዚህ እኔ እንዲሞት እፈልጋለሁ ዋነኛው ሰው ነኝ፣ እንዲሞት ከሚፈልጉ ሰዎች አንዱ ነኝ ብሏታል ማለት ነው። እሷም አባዬ ዓይኔ ጋር ነው እና ወስጄ አሳያለሁ ያለበትን ቦታ ብለዋለች ማለት ነው። ወስጄ አሳያለሁ ስትል እሱም አገኘሁሽ፣ ገና አሁን ጨዋታው ጀመረ፣ ወደ ጨዋታው ገባውኝ ብሏል ማለት ነው። ዳኒ ዳኒ በጣም የሚፈልገው መረጃ ነው ያገኘው። ምክንያቱም አሁን ለገንዘብ ምናምን ብሎ ሳይሆን አባባ የሆነ ነገር እንዲሆኑ አይፈልግም ዳኒ። ስለዚህ ካሌብን በዚህ ሁኔታ ለመካስ ፈልጓል ዳኒ ማለት ነው። ምን ብለዋለች ደውት አንተ መርዳት ከፈለግ የእስከዛሬ ስራህን የእስከዛሬ ነገሮችህን ማጥራት ከፈለግ አሁን በዚህ መካካስ ትችላለህ። አሁን በዚህ ሰውነ መገኘት ትችላለህ። በዚህ ልትክ ሰው ይገባል ብለው ነበረ። ስለዚህ እሱ ደግሞ አንድ መከሻ ከጸጸቱ መውጫ አንድ ነገር ይፈልጋል። አሁን ይህን እያንዳንዱ ነገሮች ላይ ካሌብ ተናግሯል ማለት ነው። ካሌብም በጥንቃቄና በጥራት እንዲሰሩ ተነጋግረዋል፣ ማለት ነው። በነገራችን ላይ አጋችሁ ማለት ነው። አጋችሁ ጠቀም ያለ ገንዘብ ሌላ ይጠይቃል። ሌላ ጠቀም ያለ ገንዘብ ደግሞ ቴናጌ የተማመታ ልትሰጠው አትችልም። ሊደራደር የሚችለው ከሽማግሌው ጋር ማለት ነው። ከሽማግሌው ጋር ነው ማለት ነው። ምን ብሏል ሽማግሌውን አጋቹ አንተ፣ እኔ ጋር መደራደር ፈልገህ ነው? እኔ ጋር ልትደራደር ነው? ስለው እኔ ከአንተ ጋር አይደለም የምደራደረው ከቲና ጋር፣ በፍጹም ብሞት ይሻለኛል እንጂ ከቲና ጋር ልደራደር አልችልም። ነገር ግን ለአንተ ገንዘብ ልስጥ ነው ያልኩኝ ብሎታል ማለት ነው። እሱም እኔ እኮ የምሰራው እሷ ከፍላኝ ነው ብሏል ማለት ነው። አባባ ምን ብለዋል? እሷም እኮ የምትከፍልህ የእኔን ገንዘብ ነው ብሏል ማለት ነው። በቀጣይ እንግዲህ አጋቹ ከአባባ ጋር ይደራደራሉ። ካሌብ እና ዳንኤል አባባን ያገኙታል። አጋቹ ምንም ሳያደርጋቸው በነገራችን ላይ አጋቹ በጣም ምስኪን ነው የሚመስለው እና ዓይኔን ግለጣኝ ስለሆነ ነው ገልጠዋል ውሃ ጠጣኝ እውነት የአባባን መገፋት አይተው ገንዘብ ተቀብለው አባባን ይፈቷቸዋል የሚል እንትን አለኝ። በእውነት አባባ በሰላም እንዲፈቱ ውስጤ ነው። አባባ ጋር ይደራደራሉ። አብራችን ስለነበራ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በቀጣይ አባባ ጋር ይደራደራሉ፣ አባባ በሰላም ይወጣሉ ወይስ ደግሞ ካሌብና ዳኒ ያገኟቸዋል የሚለውን ይዤላቸው ወደ እናንተ መመጣን። የሆነው እውነት አጓጌ ነው በጣም የሚያጓጓነ አሁን ላይ ያለው ፓርት ማለት ነው። እና አብራችን ስለነበረ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ ማድረግ እንዳትረሱ።